ማን ከባድ እንደሆነ እንግዲህ ያስመሰከርን ይመስለኛል። አረላ አለቃ ከባድ ነው። ለማንኛውም ቅመምዬን እያበረታታችሁ ብሩክ እንግዲህ ስፖርት እየሰራ ስለሆነ ማለት ነው እና እንግዲህ የሀይሚ አፍቃሪዎች በጣም እየመጡ ስለሆነ በዚህ ጡንቻማ ማለት ነው፣ አንድ ቀን ቦክስ ይፈልጋሉ ማለት ነው። በተለይ ምንቴ እንዴት እንዴት እያደረገው እንደሆነ ከትናን ጀምሮ ዛሬ ራሱ በቃ ለፍፄ እየፎከረ ይገኛል፣ እየዛተበት ይገኛል ማለት ነው። የብሩክን እንዴት ነው ቦክስ ፈልጓል ማለት ነው። ምን የምር ማለት ነው። እና ቲክቶክ ላይም እየቀወጠው ይገኛል በሀይሚ ፎቶ ዩቱብ ላይም በቃ፣ በጥሩ ነገር እኮ ቢሰራ ችግር የለውም፣ በማድነቅ ስለ ሀይሚ ስለምታደርጋቸው መልካም ነገሮች ቢሰራ ችግር የለውም ነበር። ግን በጓደኛሞች መሀል ገብቶ አፈቅራት አለው የእኔ ማድረግ ይችላለሁ እያለ እየፎከረ ነው ማለት ነው። እንግዲህ ሀይሚና ብሩክ ደግሞ ዛሬ በከባዱ መጥተዋል ማለት ነው። ብሩክ አልተቻለም። የምሬን ማለት ነው። አሁን ሀይሚን እንግዲህ ወደ ድሮ ፕራንኳ እንድትመለስ ብሩክም እየገፋፋት ነው ማለት ነው እና ምክንያቱም ሀይሚ ከባድ ፕራንክ የተወችው የሁለታቸውን አለ መጋጨት ስለምትፈራ በቃ መጣላት ከብሩክ ጋር የሚያጋጨኝን ነገር ምንም ነገር አላደርግም ብላለች ማለት ነው። ብዙ ጊዜ ተናግራለች። እና ብሩክ ዛሬ በከባዱ መቷል ማለት ነው። በነገራችን ላይ ካልሰሩኮ ቪዲዮቸው አይታዩም። አሁን ዛሬ ብሩክ እጅግ በጣም ምርጥ ቪዲዮ ነው የሰራው ማለት ነው። ያ ማለት ያው የሚያስከፋ ቢሆንም ለሀይሚ ከባድ ቢሆንም ከሮም ውስጥ ከሴት ጋሁን ያለው ምን እያደረጋችሁ ነው ትለዋለች። መቸም ጥፍሯን እየቆረጥኩ ነው አልልሽም አላለም። ኧረ ቡራ ድፍረት! ኧረ ድፍረት! ኧረ ድፍረት! የምር ብሩክ አልተቻለም በጣም ማለት ነው። እና ሀይሚን እንግዲህ የመጨረሻ ጨልሏታል አይገልጸውም። እንኳን ሀይሚ እኔ ራሱ ቪዲዮ እስከሚያልቅ በቃ ረበስማም በጣም እኔ እንጃ። ከባድ ፕራንክ ነው ያደረጋት ብሩክ ማለት ነው። እንግዲህ ያው ማለት ሁለት መቶ ሀምሳ ሺህ እንድትገባ ፈልጎ ነው። ሀይሚማ አንዳንዴ አንዴ እኮ ከባድ ፕራንክ ታደርጋለች በብሩክ ቤት ማለት ነው። ትሰደባለች፣ ምን ትላለች። ግን እዚህ የደረሱት በሁለታቸው ጥንካሬ ነው። ሀይሚ ጠንካ ነው የምትሰራ የስራ ሰው ናት። ስድብ ምን ሁሉን ነገር ይችላል። ይኸው ብራም እንግዲህ 300 ሺ ሊገባ ነው። ሀይሚም ደግሞ ጉዞ ወደ 250 ሺ መግባት ስላለባት ይኸው ብሩክ ዛሬ ይሄንን ሰርቷል ማለት ነው። እና እንግዲህ ለሁለታቸው በተለይ እሱም እየፈራ ነው የሰራው አይታቸዋል። ከቤኪ ጋር ምን ሲሆን እንደነበረ እና በጣም ነው የፈራው። ስልኩን እንዴት ስትመልስ እንደነበር ለቤኪ ማለት ነው። እና እኔ በጣም የገረመኝና ያስደነቀኝ ነገር ቢኖር ማለት ነው ብሩክ ሩም ሩም ድረስ ማለት ነው ሩም ድረስ ሂዶ ቪዲዮ ለመስራት አሻንጉሊት ከሰው ወስዶ ምናምን ነገር በቃ ማለት ነው። ደግሞ ልብሷን ይገልጣል እንዲ አረ ብሩክ ተው እንጂ ተውትት ይሄ ልጅ የምሬን እኔ ሳቄን የመጣና ሀይሚ ደግሞ የተሳዳች ነበር። አንተ ባል ይገያለች እና ብቻ ሀይሜ ማለት ነው ሴት ከእሷ ውጭ ከብርጎን መቼም አይታሰብም። የምር ማለት ነው እንዲህ ፀጉራችሁን ነው በቃ በደረቁ የምትነጨው ማለት ነው። እና እሷም ብላለች እና እንዴት እንደሆነች እንዴት እንደተናደደች፣ በከባዱ ተበቀላት ታዲያ፣ እንደዚህ አድርጓት። አሁን ሀይሜ ዝም ትላለች ነው የምትሉ? እሷም አሁን ትበቀለዋለች ማለት ነው። እሷ ግን ሰው በማምጣት አይደለም በራሱ ነው የምትበቀለው። በቃ በፍቅሯ ነው የምትመጣበት። ቆይታ ያላቸው በሁለታቸው ባላቸው ፍቅር ስንቴ ነው ያስጨነቀችው? አንድ ቀን መኪናው እስካልሳምከኝ ብላ ማለት ነው እስከ ጥግ ድረስ ነው ያጨለለችው። እንግዲህ ይህንን ለመመለስ ደግሞ ለቤካም ተፎክሮለታል፣ በተለይ ለብሩክ ማለት ነው። እና መጨረሻ ነው የደነገጠችው። በቃ አሻንጉሊቱን ማየት አትፈልግም። በእጅ ሁላትንካት ሴት ሴት እየመሰለች ነው እያለች ነበርና

ከዚህም የበለጠ እኮ ችግር ፈተና ሊገጠም ይችላል። ስሜቱ ከባድ ቢሆንም በቃል አደለ መረጋጋት አለብሽ ብዬ አስባለሁ። ቀወጠችው ብሩክ አልቻላትም እኮ ጉልት ጉልበት ጉልበት ይልሻል እያለ ነበር። እና ግን በሱ በብሩክ የመጣውን ነገር ምንም አትታገስም ማለት ው። በፍቅረኛ ምቹ ማንም ሰው ቢመጣ አትታገሱም። ይሄ ሀቅ ነው። አሁን በሀይሚ ቢመጡበት ብሩክ ያብዳል አደል። በቃ ከዚያ ሰው ጋር ሂዶ ይደባደባል። ስለዚህ ሀይሚም ደግሞ ያን ያደረገችው በብሩክ ስለሆነ በብሩክ የሚመጣ ማንንም አትታገስም፣ የፈለገው ነገር ይቀራል እንጂ ማለት ነው። እና ስለዚህ ዛሬ ብትደነግጥም የሆነ ነገር ብትልም አይፈረድባትም።